ፋኖ፣ በጎጃ ምክትል ሰብሳቢና የፖለቲካ መምሪያ ኃላፊን አግኝተነዋል። በተለይ ፋኖ ከሚያደርጋቸው ተጋድሎች እንዲሁም ዛሬ መጋቢት 24192017 የብልጽግና ሰባተኛ አመት እየተከበረ ነው። ይህም በተመለከተ ፋኖ ምን ያስባል የሚለውንም ነገር እናነሳለን። ሌሎችም ጉዳዮች አሉ። ዝግጅታችንን እንድትከታተሉ በአክብሮት እየጋበዝኩኝ ቀጥታ ወደ እንግዳይ አልፋለሁ። ፋኖ አስረስ ማረ ዳምጤ ስለ መልካም ፈቃደኝነት ቤሜስ ተመልካይ ስም ከ እንግዲህ ወቅታዊ መረጃዎችን በመለዋወጥ እንጀምር አስረስ። ምናልባት በሰሜን ጎጃም በተደጋጋሚ በፋኖችና በመከላከያ ሰራዊት መካከል በሚደረጉ ውጊያዎች ንጹሃን ሲቪሊያን ዜጋ የጥቃት ሰለባ እየሆኑ ነው። ከዚህ ቀደም በመራዊ፣ በዳጊ፣ በቢኮሎ አሰቃቂ ነገሮችን ታዝበናል። ማስረጃ መረጃዎችን ይዘን ዘግበናል። ከትላንት በስቲያም ደግሞ በቢኮሎ የሆነው ነገር እጅግ ልብ ያደማል። ወደ ከ46 በላይ ንጹሃን ዜጎች በሰራዊቱ መገደላቸው ተሰምቷል። ይህም በተመለከተ ያሰባሰባችሁት መረጃ አለ? ወቅታዊም የአውደ ውጊያ መረጃ ካለ እግረ መንገድ ማካፈል ትችላለህ። አመሰግናለሁ። እንግዲህ እንደሚታወቀው የአውደ ውጊያ መረጃዎች በተለይ ከዘመቻ አንድነት ጋር ተያይዞ በየቀኑ በየአውደ ግንባሩ የሚገኙ ድሎችን እና ሁኔታዎችን በተመለከተ የሕዝብ ግንኙነት አመራሮች በየቀጠናው ያሉት ለሚዲያዎቹ በቂ መረጃ እየሰጡ በመሆኑ በእሱ ላይ ብዙ አልሄድበትም። ከትላንት በስቲያ መጋቢት 22 ቀን 2017 ዓ.ም ሰሜን ጎጃም ሜጫ ውስጥ ራቃት በንጹሃን ላይ ዘግናኝ ጭፍጨፋ ተፈጽሟል። እንደነኛ አይነት ዘግናኝ ጭፍጨፋዎች ይህ ጦርነት ከተጀመረበት እለት ጀምሮ በየቦታው በየጊዜው ሲፈጸም የቆየ ነው። ምናልባት የአሁነኛው ጭፍጨፋ ከስቀውን ፍሌት የሚያደርገው በቅርብ ጊዜ የተመረቀ የአድማ መከላከል ኃይል በቀጠናው ከሰፈረ በኋላ በሁለት ንጹሃን ላይ የመከላከያ አባላት እርምጃ በመውሰዳቸው ምክንያት በቦታው የነበረ የአድማ መከላከል ኃይሎች በንጹሃን ላይ ለምን እንደዚህ አይነት እርምጃ ተወስዳላችሁ? በሚል በተፈጠረ አለመግባባት በሁለቱ ኃይሎች መካከል ከፍተኛ የተኩስ ልውውጥ ተደርጎ ሶስት የመከላከያ መኮንኖችን ጨምሮ በርካታ የመከላከያ ሰራዊት አባላት በአድማ መከላከሉ እርምጃ ተወስዶባቸው ይህንን ሁኔታ ሊያረጋጋ የመጣ ወይም ደግሞ የመከላከያ ሊያግዝ የመጣ ሌላ የመከላከያ አሬንጅመንት በቀጠናው የነበሩ ንጹሃንን ጨፍጭፈዋል። በእለቱ አርባ ስድስት ንጹሃን እንደተጨፈጨፉ ነው በሚዲያዎችም ተዘግቦ የነበረው። ዛሬ ባለን መረጃ መሰረት ይህንን ቃለ ምልልስ ከምናደርግበት ሰዓት ድረስ በአጠቃላይ አርባ ስምንት ንጹሃን ከአንዲት አነስተኛ ከተማ ብራጋት፣ ሰሜን ጎጃም፣ ሰሜን ሜጫ ወረዳ ውስጥ ጨፍጭፈዋል። ላለፉት ሰባት አመታት በዚህ አይነት መንገድ ህዝብን በማሸበር በጉልበት በመጨፍጨፍ በባርነት ለመያዝ የሚደረግ የአብይ አህመድ የአገዛዝ አካሄድ መሆኑን መታወቅ አለበት። ይሄ አገዛዝ እንግዲህ እድሜውን በአጭር ጊዜ ማሳጠር መቻል አለበት። የአካሉን በስተቀር ያለምንም ድንበር ያለምንም ምርቻ የትኛውንም አካባቢ ማህበረሰብ ከመጨፍጨፍ የማይመለስ መሆኑን በግልጽ የሚያመላክት ዘግናኝ ድርጊት ነው የተፈጸመው በቦታው እንደ አማራ ፋኖ በጎጃም በአጠቃላይ እንደፋኖ ይህንን አገዛዝ አፈሙዝ አዙረን ጠመንጃ አንስተን መታገል የጀመርንበት አንደኛው ምክንያታችንም ህዝባችንን ከህልውና አደጋ ለመታደግ በመሆኑ፣ ይህ ድርጊት አካባቢንም ቀጠናንም የማይመርጥ በየትኛውም ቦታ እየተፈጸመ ያለና ነገ የሚፈጸም ህዝቡ ከጎናችን እንዲቆም እና የንጹሃንን ደም በፍትህ አደባባይ እንድንበቀል ደራ ማለት ፈልጋሉ። በዚህ አጋጣሚ መልካም እንግዲህ ወደ ወቅታዊ ጉዳይ እንለፍ። ምናልባት ዛሬ መጋቢት 4 2017 የብልጽግና ሰባተኛ ዓመት አገራዊ ለውጡ እውን የሆነበት በሰልፍም በስብሰባም በጭፈራ በዳንኪራ ሲከበር ተመልክተናል። በተለይ በኦሮሚያ ከለቀምት ጀምሮ ሸገር ላይ ሲከበር ታዝበናል። የብልጽግና አመራሮችም ከፍተኛ ዲስኩር መገናኛ ብዙሃን ቀርበው እየሰጡ ነው። የብልጽግና አውሮፕላን ከማኮኮ ከፍታው ተነስተዋል። ስለዚህ የለውጡን ትኬት ገዝታችሁ በአውሮፕላኑ ተሳፈሩ የሚል ምላሽ ለህዝቡ እየሰጡ ነው። መሬት ላይ ያለው በተቃራኒ ነው። ብዙ የፖለቲካ ኢትዮጵያ ውስጥ የሚገኙ ከስድስት በላይ በሰላማዊ ትግል የሚያምኑ የፖለቲካ ፓርቲዎችን አነጋግረን ኢትዮጵያ እንዲህ አይነት የጨለማ ዘመን ገጥሟት አያቅም የሚል በእነሱ በኩል ምላሽ ሰጥተዋል። በዚህ ሰባት ዓመት የብልጽግና ቱርፋት የሚሉን ዘርዝረዋል። ምናልባት በእናንተስ በኩል ይህንን ዛሬ የብልጽግና በዓል አከባበርን በተመለከተ ትዝብትህ ምንድን ነው? የጠቅላይ ሚኒስትሩና ደጋፊዎቹ አገሪቷ በዲፕሎማሲውም በፖለቲካውም በኢኮኖሚ እያደገች ነው። ኢትዮጵያ እንግዲህ መጀመሪያው ምዕራፍ ላይ ትገኛለች ለገሰት ሁሉም ሲናገር ሰምቼዋለሁ። አዲስ ነገር ነው የጀመርነው ብለዋል። እንደው እንደ ማንጠሪያ አጭር ትዝብትን በዚህ ላይ ካፍለንና ወደ ፋኖ ተጋድሎች እናልፋለን። አመሰግናለሁ። መጋቢት አራት በኢትዮጵያ ታሪክ ውስጥ የጽልመት ቀን ወይም የጨለማ ቀን ተብሎ ሊታወስና ሊታሰብ የሚችል እለት ነው። በእኔ አረዳድ ምናልባት ትንሽ ሻል ወይም ትንሽ ጭላንጭል ነገር አለው ከተባለ በታሪክ አጋጣሚ ህዳሴ ግድብ የተጀመረበት እለት፣ መሰረት ድንጋይ የተጣለበት እለት በመሆኑ በዚህ አንዲት ትንሽ አጋጣሚ ብቻ የሚታወስ ካልሆነ በስተቀር በአጠቃላይ በኢትዮጵያ ታሪክ ትልቅ መርገምትን ይዘው ከመቶ ቀናት በቀዳሚነት ሊጠቀስ የሚችል ወደፊትም በዛ ደረጃ ሊገለጽ የሚችል ነው። ብዙዎቹ በተለምዶ ለውጡ እያሉ የሚጠሩት ነገር አለ። በጊዜው የዛሬ ሰባት ዓመት አካባቢ በዚህ ወቅት የነበረው ግርግር፣ የነበረው ፌሽታ፣ የነበረው ሞቅታ እኔን ጨምሮ ብዙዎችን ለተወሰነ ወራትን ቢሆን እንድንታለል ያደረገ በአጠቃላይ በዛ ዘመን በዋት የአገዛዝ ዘመን የነበረን በደል፣ ጭቆና የተስፋ ብርሃን ይከነጥቃል በሚል እሳቤ ኢትዮጵያ ውስጥ የለውጥ አየር ነፈሰ በሚል ተስፋ ብዙ ኢሊቱ፣ ከፍተኛ ቁጥር ያለው ማህበረሰብ በጊዜው ደማቅ አቀባበል ያደረገበትና ተስፋ ያደረገበት ወቅት ነበረ። ወደኋላ መለስ ብለን ስታስበው በተለምዶ ለውጥ ብለን የምንጠራው ነገር በትክክል ለውጥ ነበረ ወይስ ክልስ ለውጥ ራሱ የኢህአዲግ የእድገት ደረጃ የኢህአዲግ የውስጥ ጉዳይ የኢህአዲግ መበስበስ ይዞት የመጣው በዛ ኢህአዲግ በሰባሽ ላይ የበቀለ አዲስ ፍሬ አብይ አህመድና ቡድኑ አዲስ ግለሰብ ነው የበቀሉበት። ጥቂት በጊዜው የኢህአዴግ ተቃዋሚ የነበሩ ግለሰቦችና ቡድኖችን በዛ የአመራ በሊደርሽፕ ውስጥ አካተው በመምጣታቸው ምክንያት ልክ ለውጥ እንደመጣ ተደርጎ ፓሲቭ እንድናደርግ ተደርጎ ኢትዮጵያውያን በከፍተኛ ሁኔታ የተሸወዱበት ጊዜ ነው። በንጽጽር ብታየው የዛሬ ሰባት ዓመት ሀገሪቷ የነበራት ነገር እና ዛሬ ያለን ነገር በዛ ዘመን የምንታገለው የምንታገለው አካል የሆነ ፖሊሲ ያለው የሆነ ስትራቴጂ ያለው ልትቃወመው ታነሳበት የምትችል መጥፎ ነገር ጥሩም ነገር ያለው ሲሆን አሁን ግን በአንድ አብይ አህመድ በተባለ ግለሰብ የቅዥት መንገድ ውስጥ የሚመራ ፖለቲካ በዛ መንገድ ውስጥ የሚሄድ መጨበጫ የሌለው ነገምን እንደሚናገር ዛሬም እንደሚናገር፣ ነገ ምን እንደሚሰራ መገመት እንኳን የማትችልበት ሁኔታ የተፈጠረበት ነው። አብይና በዙሪያው የሰበሰባቸው ግለሰቦች በጣም አጭር ፖለቲካ እይታ ያላቸው የፖለቲካ ድንኮች ብዙዎቹ ራሱ አብይ አህመድን ጨምሮ ከእግረኛ ወታደር ቤት ያደገ የአብይ አህመድ የአማራ ክልል ወኪል የሆነው አረጋ ከበደ ምልሻ የነበረ፣ እነ አብርሃም በላይ፣ እነ ተመስገን ጥሩነህ እግረኛ ወታደሮች የነበሩ እነኝህና መሰል ግለሰቦችን በመሰብሰብ አጠቃላይ ለኢትዮጵያ ለነሱ አቅም ለነሱ ወርድና ቁመት በእጅጉ የምትሰፋባቸው ሊያስተዳድሩ ሊረዷትን የማይሽሏት ሀገር ሆኖ ሳለ በእነኚህ ግለሰቦች እጅ የገባችበት ላለፉት ሰባት ዓመታት በከፍተኛ ሁኔታ የእርስበርስ ጦርነት እየተከናወነበት በጭፍጨፋ በጉልበት፣ በሽብር ሀገር ለማስተዳደር ጣት ነው እያሳለፍ ያለ ነው። የዛሬ ሰባት ዓመት አብይ አመት ስልጣን ላይ በወጣበት ጊዜ በርካታ ነገሮችን ስልጣን ቃል ሲገባ ነበረ። በጣም ብዙ ነገሮችን አሁን ካነሳው አንጻር ለምሳሌ ኢኮኖሚያዊ ጉዳዮችን ልናነሳ እንችላለን። በዲፕሎማሲ ረገድ የሚነሱ ነገሮች ባለፉት ሰባት ዓመታት የተፈጸሙትን እናነሳ እንችላለን በሰላም ና ጸጥታ በዲሞክራሲ በተለይ በኢኮኖሚ ጉዳዮች ያሉትን ብናነሳ ዛሬ ላይ ከፍተኛ በሚሊዮን የሚቆጠር ስርአት ወጣቶች ያሉበት ስርአትነታቸው ብቻ ሳይሆን ሙሉ ማደራቸውን ወጥተው መግባታቸው እርግጠኛ የማይሆኑበት ሁኔታ የሀገሪቱ የእድገት ደረጃ በከፍተኛ ሁኔታ ያሽቆለቆለበት ጊዜ ነው